ጠፍቼ ከርም ያለውን ፍቅ ብሏችሁኝ ያለው ላ ኮሜንታችሁ ምናምን የእውነት ማለት ነው። በጣም ናፍቃችሁኛል። እንዴት ናችሁ? ናችሁልኝ ኔ በጣም ደህና ነኝ። ያው አራስ ቤት ስለነበርኩኝ ምንም ነገር ማድረግ አልቻልኩም። ኔትወርክም ደግሞ የለም ነበር። ሰሞኑን በጸጥታ ጉዳይ ምክንያት የሰላሙ ጉዳይ ሰሞኑን ትንሽ አስቸጋሪ ነበረና ኔትወርኩን ያዝ ያረደር በዛ ምክንያት ካርድ ሞልቼ የራሱ ምንም ነገር መልቀቅ አልችልም ነበር ማለት ነው። በጣም ደካማ ነበር ኔትወርኩ እና በዛ በብዙ ምክንያቶች ጠፍቼ ከረም ያለውኝ አሁን ብቅ ብያለሁ። ወደ ወደፊትም ላለመጥፋት ሞክራለሁ በእናንተ እገዛ ማለት ነው እንድታበረታቱኝ ከዲ እየጠየኳችሁ ውጄ ቤተሰቦቼ ሁላችሁንም ከልብ ከልብ አመሰግናለሁ ስለምታደርጉ ትብብር። ከአንድ ሺ በላይ ሰብስክራይብ አድርጋችሁኛል። አሁን ሰዓት ነው የቀረኝ በጣም ደስ ብሎኛል ውድ ቤተሰቦች፣ አላች ደስታችሁ እናንተንም። እና አንድ ልጅ ደግሞ የቆርቆሮ ዋጋ ነገርኝ ብላኛ ላይ አሁን በልጓማው ከተማ ወቅታዊ ጉዳይ የቆርቆሮ ዋጋ አንደኛ ደረጃው ሰባት መቶ ሀያ ብር ነው ብሎኛል፣ ማለት ነው እርግጠኛ ነው ማቆ ምክንያቱም ባሌ ትንሽ መኪና አላቸው እና ይጭናል ቆርቆሮ፣ ሲሚንቶ ምናምን ይጭንላቸዋል። እዛ ምክንያት እዛ አካባቢው ስለሚሄድ ያውቃል ማለት ነው። ጓደኞቹም እንደዚህ ነጋዴ ስለሆኑ ጠይቅልኝ ብለው ስለ ሁሉም ነገር ጠይቆልኝ ይመጣል እና ሌላም የምጠይቁኝ ካላችሁ ጠይቁኝ፣ እኔ እሰራላችኋለሁ ቪዲዮ ማለት ነው። እና ይሄ ቆርቆሮ ዋጋ አንደኛው ሰባት መቶ ሀያ ነው ብሎኛል። አሁን ላይ ሁለተኛው ደግሞ ስድስት መቶ ብር ነው ብሎኛል። ደረጃ አንድ፣ ደረጃ ሁለት እያለ ነው ማለት ነው። ቆርቆሮ ያለው ማለት ነው። እና ይሄን ይመስላል። ስለ ሌላም ከፈለጋችሁ ሰራላችኋለሁ። ስለ ሲሚንቶ፣ ስለ ኮርኒስ፣ ሌላም ነገሮች ካሉ ማወቅ የምትፈልጉት እነዚያን ነገሮች እኔ ጠይቆ እንድመጣልኝና ከዛ እኔ እንዲሰራላችሁ አደርጋለሁ ማለት ነው። በዚህ አጋጣሚ ደግሞ እንትን ምንድን ነው ስሙ ያው ታሁን ቀድሞም ብያለሁ፣ ግን በስፋት ላሰሙት ትችላላችሁ። እንደዚህ በልጓማ ያላችሁ ቆርቆሮ ምናምን፣ ሲሚንቶ አሸዋ ምናምን ቤት የምትሰሩ ካላችሁ እንደዚ የምትጭኑ ከሆነ ባሌን አሰሩት ማለት ነው። መኪና አለችው ሱዙኪ፣ በሷ ይጭናል እና እንደዚህ አጋጣሚ እናንተ ማገዝ ከፈለጋችሁ ብታስጭኑት ያው እሱ አሁን ላይ ምንም ስራ የለም ማለት ነው። ስራ ያለው ሲሆን ሳኒ አካባቢ ማገዶ ምናምናምን ይጭናል። አሁን ላይ ግን ምንም ስራ የለውም እና እናንተ ደግሞ ይሄን አጋጣሚ ተጠቅማችሁ ቤት መሰሩ ስሜት ካላችሁ፣ በተለይ እንደዚህ አገልግሎት እንዲሰጣችሁ ብታደርጉ አሪፍ ነው እላችኋለሁኝ። እና እንደዚህ ማወቅ ከፈለጋችሁ ስለ ስሜንቶ ስለ ኮርኒስ ሚስማር ምናምን ነገር እኔ ያለኋችሁ እላችኋለሁኝ። መረጃ ምንጫችሁ ልሆን ይችላለሁኝ። በተረፈ ሰላም ናችሁ? ወይኔ፣ በጣም ደህና ነኝ አልሐምዱሊላህ። ያው ሰዓት እንድሞላልኝ ቪዲዮዬን እስከመጨረሻው ብታዩልኝ ባታዳምጡት እንኳን ክፍት አድርጋችሁ ብትወው እስኪያልቅ ድረስ ዋች አወር ይሞላልኛል ማለት ነው ውድ ቤተሰቦቼ። ከዚ በተረፈ ግን ሁላችሁን አመሰግናችኋለሁ። ሁላችሁንም የልባችሁን መሻት አድርጎ ሀገራችሁ እንድትገቡ ምኞቴ ነው ውድ ቤተሰቦቼ።